ሰላም የዩቱብ ቤተሰቦች ዛሬም አዲስ ፕላትፎርም ይዤላችሁ መጥቻለሁ። ይሄኛው ፕላትፎርም ልክ እንደ ቦሎ ሀላ ላይቭ ፓርቲ ላይ በመቀመጥ የተለያዩ ጌሞችን በመጫወት እንዲሁም ደግሞ ኤጀንት ሆናችሁ ሰዎችንን ወደ ራሳችሁ ኤጀንት ኢንቫይት እያደረጋችሁ በእነዚህ ኮሚሽን እና ታስኮች ገንዘብ መስራት የምትችሉበት አይነት ፕላትፎርም ነው። በዛሬ ቪዲዮ የምናየው ሶስት ነገሮች ብቻ ነው። በመጀመሪያ አፕሊኬሽኑ ከሌሎች ፕላትፎርሞች በምን ይለያል የሚለውን እነግራችኋለሁ። ሁለተኛ ላይ ደግሞ አፕሊኬሽኑ ከየት እንደምታገኙ እና አከፋፈቱን አሳያችኋለሁ። በሶስተኛ ደግሞ እንዴት ታስኮችንን መጨረስ እንዳለባችሁ እና እንዲሁም ደግሞ ኤጀንት ሆናችሁ እንዴት ኮሚሽን መስራት እንደምትችሉት አሳያችኋለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ ያላደረጋችሁ ሰዎች አድርጉት። ቀጥታ ወደ ቪዲዮ። ይሄኛው ፕላትፎርም ከሌሎች ፕላትፎርም የሚሻልበት የመጀመሪያው ፕላትፎርሙ አዲስ ስለሆነ ብዙ ሰው ኢንቫይት በማድረግ አሪፍ ኮሚሽን መስራት ትችላላችሁ። ሁለተኛ ደግሞ አንድ ሰው ኢንቫይት ስታደርጉ ከሰባት ልጅ ልጆቹ ኮሚሽን ማግኘት ትችላላችሁ። ሌላኛው ደግሞ እዚህ ፕላትፎርም ላይ ሌሎች ፕላትፎርም ላይ የማታገኙትን ጌሞች አሉ። እዛ ላይ በቀላሉ ትንሽ ኮይን ኢንቨስት በማድረግ ብዙ ኮይኖችን መስራት ትችላላችሁ ማለት ነው። የፕላትፎርሙ ሊንክ ስክሪን ላይ ያለውን ቴሌግራም ዩዘር ኔም በመጠቀም ከቴሌግራም ቻናላችን ላይ ማግኘት ትችላላችሁ ወይንም ደግሞ የዚህ ቪዲዮ ኮሜንት ላይ አስቀምጥላችኋለሁ ማለት ነው የአፕሊኬሽኑን ሊንክ። ወደ ቴሌግራም ቻላችን ስትገቡ ይሄን የሚመስል ሊንክ አለ። የዩቲዩብ ቪ ኮሜንት ላይ ማስቀምጥላችኋለሁ እሱን ስትነኩት ይሄ ይመጣላችኋል። ይሄ ማለት የኔን ኤጀንት ኮድ ነው። እዚህ ፕላትፎርም ላይ ማንኛውም ሰው ኤጀንት መሆን ስለምችል ጆይን የምታደርጉት ኤጀንት በአክቲቪ መሆን አለበት። ሶ የኔ ኤጀንት ጆይን ለማድረግ እዚህ ጋ ኤጀንት ኮድ የምለው ቦታ ላይ ኮፒ ታደርጋላችሁ ማለት ነው። ከዛ በኋላ ከስር ዳይሎድ አፕ የምል አለ። እሱን ትነካላችሁ ማለት ነው። ኮፒ ማድረጋችሁን እንዳትረሱ። ለምን እዚህ ፕላትፎርም ላይ ብዙ ሰዎች ጋ ስትልክላቸዋል። ሶ ቀጥታ እሱን ስትነኩት ወደ ፕሌይ ስቶር ይወስዳችኋል። ከዛ አፕሊኬሽኑን ዳይሎድ ታደርጋላችሁ ማለት ነው ከፕሌይ ስቶር ላይ። ከዛ ኦፕን ትላላችሁ። ኦፕን ስትሉ ደግሞ ሁለት አማራጭ ያመጣላችኋል። ፎን ነምበር እና ጎግል ይላል። እኔ ጎግል ይመቸኛል። ሶ እናንተም ጎግል መረጡት፣ ጎግል የሚለውን ንኩት። ከዛ ኮንቲኒ የሚለውን ትነካላችሁ ከዛ ኢሜል ያስመረጣችኋል። የፈለጋችሁት ኢሜል ላይ ትነካላችሁ ማለት ነው። ከዛ የራሳችሁትን ኢሜል ካስገባችሁ በኋላ እንዴት ያመጣላችኋል። አግሪ ትላላችሁ እዚህ ጋር። እንዴት ያመጣላችኋል መሰላችሁ? እንደዚህ ያመጣላችኋል ማለት ነው። ከዛ ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ደግሞ ፊልሜል ላይ። ከዛ ደግሞ በርዝ ዴቱን ደግሞ መቀየር ትችላላችሁ። በርዝ ዴቱን ግን ደግሞ ከ18 በታች ካደረጋችሁ ፕላትፎርሙ አይሰራላችሁም ማለት ነው። ሶ ከ18 በላይ እንዲሆን አድርጋችሁ እንትም ማስተካከል ትችላላችሁ። ከዛ ደን ትላላችሁ። ከዛ ወደ ፕላትፎርሙ ገበን ማለት ነው። እንደዚህ ወደ ፕላትፎርሙ ከገባን በኋላ ይሄን የሚመስል ፔጅ አለ። ከዛ ከስር አሁን እናንተ ምንድን ነው የምታደርጉት ሚ የምል ቦታ ጋር ትመጣላችሁ ማለት ነው። ይታያችኋል። ያው ከስር የሚያሳያችሁ ቦታ ላይ ሚ የምለ ቦታ ላይ እዛች ጋር ትነካላችሁ ማለት ነው። ቀጥታ እዛ ጋር ከነካችሁት ምንድን ነው የሚሆነው? ስራችንን መጀመሪያ ሆስት ሆንን መማዝገብ ነው ማለት ነው። ኤጀንት ከመሆናችሁ በፊት እዚ ጋር ታስክ የሚለው ጋር እነካዋለን ማለት ነው። ታስክ የሚለውን ጋር ከነካም በኋላ ምን ይላል ታስኩን ለመስራት ቢሆስት ጌት ሀውርሊ ሰላሪ የሚለው ቦታ ጋር እዚህ ጋር እነካለን ማለት ነው። እዚ ጋር ስነካ ምንድን ነው የሚያመጣልን? እንደዚህ ያመጣልናል ማለት ነው። እዚህ ጋር ቅድማ ኮፒ አድርጉት ያልኳትን ኮድ እዚ ጋ ፔስት ታደርጋላችሁ ማለት ነው። ኮፒ አድርጉ ብያቸዋለሁ። እዚ ጋ አንድ ጫን ታደርጉና ፔስት ታደርጋላችሁ። ከዛ በኋላ ሰብሚት ታደርጋላችሁ ማለት ነው። ሰብሚት ካላችሁ በኋላ የኔ ፋሚሊ መሆናችሁን ሴና ክሪፕቶ ብሎ እንደዚህ ያሳያችኋል ማለት ነው። ሶ አሁን ማያሳያችሁ እንዴት ደግሞ ታስኮችን ኮሌክት እናደርጋለን የምሎ እናያለን። እዚች ጋ ታስክ የምሎ ቦታ ጋር ስትነኩት አሁን እንደዚህ ያመጣላቸዋል። ስንት ታገኛላቸዋል ፐር ሀውር 600 ሁለት ሰዓት ስንቀመጥ ደግሞ ስንት እናገኛለን ማለት ነው? 1200 1200 ለሰባት ቀን ስናባዛ ስንት ነው የምናገኘው ማለት ነው? ሳምንት ውስጥ 8400 ምናምን እናገኛለን ማለት ነው። ይህን ክሪስታል ማለት ነው 20 ሺህ ስንደርስ ደግሞ ወደ ዋሌታችን ወደ አካውንታችንን ማውጣት እንችላለን ማለት ነው። ሀያ ሺህ ስንገባ ማለት ነው ሶ አሁን እዚህ ጋር ማወቅ ያለባችሁ ነገሮች ፓርቲ ላይ ስትቀመጡ ለሁለት ሰዓት ነው። እሱን ደግሞ በሀያ ደቂቃ ደቂቃ እያቆራረጣችሁ መግባት ትችላላችሁ ማለት ነው ሶ ከሀያ ደቂቃ በታች እንትን እንዳትሉ። አሁን ደግሞ እሱን ላይቭን ስታርት ለማድረግ ምንድን ነው የምናደርገው ጎ ላይቭ የምለው ቦታ ላይ እነከዋለን ከዛ በኋላ ምን እናደርጋለን እዚች ችጋ ኤዲት የምልክተውን እነካለን ከዛ ስሙን እየፈለግ ነው እንትን ላይ እናደረጋለን የሩሙን ስም ከዛ የሩሙን ስም ካስገባችሁ በኋላ ምንድን ነው የምታደርጉት ኢሜጅን ትቀይራላችሁ ከዛ ስታርት ላይቭ የምለው ቦታ ላይ ትነካላችሁ ከዛ እንደዚህ ፓርቲው ላይ ተቀምጣችሁ ታይሙ ከደረሰ እየወጣችሁ ኮ እንትኑን ኮሌክት ማድረግ ትችላላችሁ ማለት ነው። እንደዚሁ ፓርቲ ላይ ያለ ሌላ ነገር እየሰራችሁ መመለስ ትችላላችሁ። ነገር ግን ቶሎ ባየ 14 ደቂቃ እየተመለሳችሁ ቼክ አድርጉ። ለምን ፕላትፎርሙ የሆነ ነገር ኮንፎርሜሽን ያመጣል እና እሱን አስር ሴከንድ ይሰጣችኋል። እሱን በ10 ሰከንድ ውስጥ ኮንፎርም ካላደረጋችሁ 20 ደቂቃውን ሳትሞሉት ያስወጣችኋል። ይሄን ጥንቃቄ አድርጉት። አሁን ደግሞ እንዴት ኤጀንት እንሆናለን የምለውን አሳያችኋለሁ። ምንድን ነው የምታደርጉት? እዚህ የሰርች ምልክት አለ። እዚህ የሚያሳያችሁ ቦታ ላይ የሰርች ምልክቱን ነክታችሁ ምንድን ነው የምታደርጉት? አሁን የሚያሳያችሁን ኮድ ትጽፋላችሁ ማለት ነው። ይሄ አሁን የነገርኳችሁ የኔ አይዲ ነው 11 87 65 ወይም ደግሞ ስክሪን ላይ ያስቀምጬላችኋለሁ ይሄን ስታስገቡት ቀጥታ ምን ይመጣላችኋል? የኔ አካውንት ይመጣል። ሴና ብሎ ሴና ክሪፕቶም ሊሆን ይችላል። ስም ልቀይር ይችላል። ከዚህ በኋላ ሶ እዚህ ውስጥ አሁን ምን ታረጋላችሁ? እኔ ላይቭ ላይ ሆናሉ አብዛኛውን ጊዜ። ሶ እኔ ላይቭ ላይ ካልሆንኩት ፎሎ አድርጋችሁ እኔ ላይቭ ላይ ስገባ መታችሁ ኤጀንት አድርገኝ ብላችሁ ነው የምትጠይቁኝ ማለት ነው። ቀጥታ ማይኮን ይዛችሁ ኤጀንት አድርገኝ ትላላችሁ። እኔ ደግሞ እንዴት አድርጋችሁ ኤጀንት መሆን እንደምትችሉ የነገርኳችሁ ስቴፕ ባይ ስቴፕ ሁላችሁንም ከዚህ በፊት ኦፊስ ሌላ ፕላትፎርም ላይ የሰራችሁ ሰዎችንን ሰፖርት ማድረግ የምትችሉትን ሰዎች ኤጀንት እያደረግኳችሁ እሄዳሉ ማለት ነው። እንደዚህ ማኪ ይዛችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ሌሎች ያልገባችሁ ነገሮችንም መጠየቅ ትችላላችሁ ማለት ነው። ላይፍ ስትገቡት ከቻላችሁስ በአንድ ጊዜ ሁለት ሀወሩንም በአንድ ጊዜ መጨረስ ሞክሩት። ካልቻላችሁ ደግሞ በየአንዳንድ ሰዓት አድርጉ። አንዳንድ ሰዓቱንም ካልቻላችሁ ደግሞ በየ20 20 ደቂቃ እያደረጋችሁ እንደዛ አድርጋችሁ ታስኮችን ጭረሱት። ውዝድራው ለማድረግ 20 ሺ ክሪስታል ያስፈልጋችኋል። አሁን ደግሞ ለጊዜ ውዝድራው የምታረጉት በክሪፕቶ ዋሊት ነው። በዩኤስዲቲ ምናምን ወደ ባይናንስ ምታወጡት ማውጣት ትችላላችሁ። እንዲሁም ደግሞ ሲቢኢ፣ አዋሽ ባንክ፣ ሌሎች ባንኮችም በቅርብ እንደሚጨመሩ ተናግሯል ማለት ነው። እንደነገርኳችሁ እዚህ ፕላትፎርም አሪፍ ጌሞች አለ ብያቸዋለሁ እኔ ደግሞ ኮይኑን አውጣችሁ ዝም ብላችሁ እዚህ ላይ እንድትበሉ አልፈልግም። አዲስ ስትራቴጂ እየፈለግኩ ነው፣ ጌሙን የምትጫወቱበት ሲስቴም ማለት ነው። ያ ሲስቴም ሲገኝ ደግሞ ራሴ ሪሰርች ሰርቼ ለእኔ ከሰራልኝ በዩቱብ በዚኛው ዩቱብ ቻናል የሚያሳውቃችሁ ይሆናል። ፓርቲ ላይ ሳትቀመጡ ላይፍ ሳትገቡ ገንዘብ መስራት የምትችሉበትን ፕላትፎርም ከዚህ በፊት ቪዲዮ ሰርቻለሁ። እሱንም ገብታችሁ ያን ፕላትፎርም ጀምሩት። ሀሳብ አስተያየት ካላችሁ በኮሜንት አሳውቅኝ በቀጣ ቪዲዮ እስከምንገናኝ ባይ ባይ።